ዛሬ አንድ በጣም በሚያምር ስነግራችሁ ደስ በሚለኝ ሀሳብ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ ትማሩበታላችሁ ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ በጣም ስለ ፍቅር ሕይወት፣ ስለ ትዳር ሕይወት በጣም ራሳችሁ ላይ የሚገራርም ለውጥ የምታዩበት የምትማሩበት አስተማሪ መካሪ ቻናል ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ዛሬ የምንነጋገርበት ሀሳብ እንግዲህ በጣም ብዙ ነገር ካሰብኩበት በኋላ ነው። ዝም ብዬ ሀሳብን አልቀረጽም እና እኔም በካውንስሊንግ ኦፊስ ላይ በጣም ብዙ ሰዎች ላይ የሚገርም ለውጥ ያየውበትን የሚገርም ሀሳብ ይዤላችሁ መጥቻለሁ። ሚስቶች የባሎቻቸውን ልብ ማሸነፍ ከፈለጋችሁ እነዚህን ሁለት ነገሮች አድርጉ። ባሎችም ደግሞ የሚስቶቻቸውን ልብ ማሸነፍ ከፈለጋችሁ እነዚህ ሁለት ነገሮች አድርጉ። ቤታችሁ የሰላም ቤት ቤታችሁ የፍቅር ቤት ቤታችሁ የደስታ ቤት እንዲሆን የምትፈልጉ ከሆነ እነዚህን መሰረታዊ ሁለት ነገር አሉ። እነሱም ምንድናቸው? እስኪ ይሄን ጥያቄ ለራስ ጠይቅ። ከዚያ ግ በኋላ ዛሬ ማታ እንደገባ ይሄን ነገር አድርገው። አንተ ለሚስት ፍቅር ብትሆንላት እሷ ፍቅር ትሆንላች፣ አትሆንልህ? አንቺ ለባለቤትሽ ፍቅር ብትሆኝለት እሱ ለአንቺ ፍቅር ይሆንልሻል፣ አይሆንልሽም? ምንም ጥያቄ የለ። አንቺ ለባለቤትሽ የምትገርሚ ሴት፣ በጣም የዋ፣ በጣም ቅን፣ በጣም ታዛዥ በጣም ጻድቅ ንጹ ጽድት ያለች ታዛዥ ልቧ ቅን ስራዋ ቅን ቀና ሴት ብትሆኚ ባለቤትሽ ላንቺ የሚገርም ወንድ ይሆናል አይሆን? እኔ የእውነቴን ነው የምነግራቸው። ይህን ጥያቄ ኮምንት ኮመንት ላይ መልሽል። አንቺ ቅን ብትሆኚለት ቅን ይሆንልሻል አይሆንልሽ? አንተ ቅን ብትሆንላት መልካም ብትሆንላት ታማኝ ብትሆንላት ታዛዥ ብትሆንላት ፍቅር ብትሰጣት ብትንከባከባት ብታዳምጣት እንደምትፈልገው ብትሆንላት አንተ እንደምትፈልገው ትሆናለች ወይስ አትሆንም? በጎ ያደረግልህ ሰው በጎ ያደርግላል አያደርግልን? ያደርጋል። ምንም ጥያቄ የለም። ምንም ጥያቄ የለም። ከዘራክ ያንን የዘራኸውን መልሰት አገኛል። ያንን ስንዴ፣ ያንን ገብስ፣ ያንን በቆሎ፣ ያንን ባቄላ፣ የዘራኸውን ያንን ጥሩ ነገር መልሰት አገኛል። የዘራኸው ግን የተበላሸ ከሆነስ የምታጭለው የተበላሸ ነው። ፍቅር ያልሰጠሃት ሴት በታሪክ ለአንተ ፍቅር መመለስ አትችልም። ፍቅር ሳሰጡ ፍቅር አትጠብቁ። ለባለቤቶች ፍቅር ሳሰጪ ሳትወጂው ሳትንከባከቢው እንደሚፈልገው ሳትሆኚለት እንደምትፈልጊው በታሪክ ሊሆንልሽ አይችልም። በታሪክ በጣም ብዙ ሚሊዮን ሰዎች እያወቁ ያላደረጓት ግን ሕይወታቸው መስቀልቅል ያደረገ በጣም ትልቅ ፖይንት ነው በነገራችን ላይ በጣም ትልቅ ነጥብ። ያውቃል ብዙ ሰው ግን አያደርግም። አውቆ ስለማያደርግ ከሚስቱ ጋር እድሜ ልኩን እህህ እያለ ነው የሚኖረው እየተቆሳሰለ ። ስለዚህ ቤትሽን የሰላም ቤት ማድረግ ከፈለግሽ፣ የባለቤትሽን ልብ ማሸነፍ ከፈለግሽ ጥሩ ከሆንሽለት እሱ መልሶ ጥሩ አለመሆን አይችልም። በእኔ ሆንብሽ አንተ ዝም ብለ ጥሩ ሁንላት። ፊድባክ እሷ የምትመልሰውን ነገር ተው፣ ያቆሰለችን ቁስል ተው፣ ነገሯን ተው፣ ምኗን ተው እና አንተ ቅን ሴት ልጅ የምትፈልገው ባልሆንላት፣ እመነኝ አልኮ ተመልሳ ያንን ነገር ባትሆንልክ ስለዚህ ልቧን ማሸነፍ የምትፈልገው ከሆነ እሷን ስራዎቿን ተውና አንተ መሆን ያለብህን ቅን ሰው ሆንላት። ከዛ በኋላ ወደ ራስህ ትስብሃት አለ። ምንም ጥያቄ የለው። ቅቤ እኮ ሲነጠር በጣም ጎበዝ ሙያተኛ ሴት ቅቤ ስታነጥር እኮ ቅቤው አፍ አውጥቶ አይናገርም፣ ግን አትራክት ያደርጋል። ሳይናገር ራሱ ይናገራል። አፋውጥቶ ሳይጠራ ይጠራል። በቃ ይጠራል። ኑ ወደ እኔ ይላል ራሱ ጠረኑ ይጠራል። ስለዚህ አንተ የሚስትህን ስራ ትተ ባለቤት እንደምትፈልገው ከሆንክላት የባለቤትን ልብ ታሸንፋለን። የትኛውም ወንድ ሰላም ይፈልጋል። የትኛውም ወንድ ፍቅር ይፈልጋል። የትኛው ወንድ የምታስብለት ሴት ይፈልጋል። አይዞ የምትለው ሴት ይፈልጋል። በቃ ጭቅጭቅ ትታ ሰላም የምትሰጠው ሴት ይፈልጋል። በቃ ያይምሮ ሰላም የምትሰጠው እንድትረዳው። ለምን ወጣ ለምን ገባ ለምን በቃ የምትጨቃጨቅ ጠዋትና ማታ የምትነዛነት ሳይሆን ሰላም የምትሰጠው የመጀመሪያው ይሄ ነው። የባልሽን ልብ ማሸነፍ ከፈለግሽ፣ እኔ የምንም አይነት ሰው ይሁን ባለቤትሽ ግን ቅን ሴቶኝ እኔ አንድ ሴት ምን ሆነች መሰላችሁ? ለእናት አባቷ አንድ ነች እና በጣም ጫት ሲጃራ ሱስ ውስጥ የጫትም የሲጃራም የመጠጥም ሱስ በዛ ላይ ደግሞ የሴትም ሱስ ውስጥ ያለ ሰው እና እናት አባቷ እንደ ባጠባዎች ጡትዬ ብላ እናቷ ለምናታለች ሲሳይ ነው። እና ልጅቷ ኖ እማዬ፣ በጣም ወድጀዋለሁ፣ በታሪክ ከዚህ ሰውዬ ውጭ አላገባም አለች። ዲቴል ያየችው ሰው እኮ አይደለም። 15 ቀን አንድ ወር አይሆንም ያየችው በቃ ልባ ውስጥ ገባ። እንዴት ተሰንቅሮ ገብቶ እንዴት ይውጣ? ከዛ በኋላ አገባችሁ። ጫት ተዋላለችሁ፣ ስጃራ ተዋላለችሁ፣ መጠጥ ተዋላለችሁ፣ ሴክስ ዝሙት ተዋላለችሁ። ከዛ ሁሉ ነገር ተፈልቅቆ መጥቶ እኔ ራሱ አሁን ይሄ ሰው ነበር እንደዚህ አይነት ኢንቫይሮመንት ላይ የነበረው ያገባት ወቅት ላይ ፊቱን ብታዩ ሰውነቱን ብታዩ ምን ያህል በሆነ እንትን ውስጥ እንደተዋጠ በነገራችን ለእኔ አንዳንድ ሰዎችን ፊታቸውን ሰውነታቸውን አይቼ። አዝንላቸዋለሁ ምናለ መርዳት በችልላለ ምናለ ይህ ይህን ሰውዬ ባግዘው ምናለች ልጅ ችልጅ ባግዛትላለ ምን አይነት ነገር ውስጥ እንዳለ ስታዩ እንዴት እንደሚያሳዝን እንዴት እንደሚያሳዝን። ውጣ ሳትለው ነው ከእንደዚህ አይነት ነገር ውስጥ ተፈልቅቆ ጫት አጠገብ አይደርስም፣ መጠጥ አጠገብ አይደርስም፣ ሴት ልጅ አጠገብ አይደርስም፣ ሲጃራ አጠገብ አይደርስም። በጣም በሚገርማቸው ሁኔታ በጣም በሚገርም ሁኔታ አሉ ወይ አዋሉ ንግግር ብቻ አይደለም፣ ይቀይሩ። አንዳንድ ጊዜ ስራ ይቀይራል። ማንነት ይቀይራል። ጥሩ ፐርሰናሊቲ ይቀይራል። ቅድስና ሰው ይቀይራል። ንጽህና ሰው ይቀይራል። ጸሎት ሰው ይቀይራል። ፍቅር ሰው ይቀይራል። ዓለም ላይ በጣም አውሬ ሳይቀር የሚስበው ትልቅ ፓወር ያለው ፍቅር ነው። አንተ በፍቅር ካልታገልክ በስተቀር በታሪክ ድንጋይ የሆነ ልብ ማቅለጥ አትችልም። በገንዘብ የምታመን ሴት ልቧን በትንሹም ቢሆን መስበር የምትችለው በፍቅር የምታመን ሰው ስትሆን፣ ቤተ መንግስቱ የተቀመጠችን ሴት ስበ አንተ ወይ ወደ ቤተ ክነቱ ሊሆን ይችላል፣ ወይ ወደ እንትን ሰፈር ሊሆን ይችላል። ልታመጣት የምችለው በፍቅር ኃይሉ ይቻላል። በዓለማችን በሚሊዮን የሚቆጠሩ ሰዎች አድርገው ያውቃሉ፣ አድርገው ያውቃሉ። በጣም ቤተመንግስት ያደገች ሴት ሁሌ ቤተመንግስት ስል አደራችሁ በቃ ሴት ያለችው ቤተመንግስት ነው ማለት አይደለም። እና ምንድነው በቃ ይሄ ቤተመንግስት የሚመስል ቤት ውስጥ ወይ ደግሞ ምንም አይኖራቸው እናት አባት በስነ ስርዓት ያሳደጋትን ጨዋ አይናፋር ልበቅና እግዚአብሔርን የምትፈራ የምታወራውን የምትኖር እንደ ሴት የምትሽኮረ መሟን ሴት ከዛ ከአንበሳ መንጋጋ ፈልቀቀው ራሳጅ ያስገቡ ሰዎች አሉ። እሱም በፍቅር አይል በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድ መከተት አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለ ትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 450 ላይ ደውሉልን። መልሕቅ በነገራችን ላይ በዓለም ትልቅ ፓወር ያለው ነገር ፍቅር በዓለም ነው የምነግራችሁ፣ በኢትዮጵያ በዓለም ትልቅ ኃይል ያለው ነገር ፍቅር። ጠላትህን ራሱ ይሄ በጣም ብዙ ነዲዮጋንም ጨምሮ በጣም ብዙ ፈላስፎች ምን ይላሉ? ጠላትህን እንበቀለው ምን ላድርግ ተብሎ ሲጠየቁ መጨረሻ ላይ የመለሱት ምንድን ነው? በፍቅር ተበቀለው። በቃ ውደደው፣ አብዝተው ውደደው። በጣም ጠላት ካለወቀ ውደደው፣ እሱን ተውዳ በቃ ውደደው። ዝም ብል እኔ አንድ ከስተመራለች እና ባለቤቷ በጣም ያስቸግራታል እና የሚገርማቸው ነገር እሱ ምንም አላረጋትም፣ ብቻ ግን እሷ እንደምትፈልገው መሆን አልቻለም። እሷ በትዳሯ ላይ ማገጠች። ይሄን ነገር እሱ ደረሰበት በማስረጃ ከደረሰበትም በኋላ አውቋል። እንዳወቀው ግን አላሳወቃትም። ጸጥ ብሎ ነው እንክብካቤውን ፍቅሩን፣ ምኑን ምኑን የበፊቱን ክፋትቶ የቀጥለው እያንዳንዷን ቀን በጸጸት መሰበር ጀመረች። ሚስት መጎዳት ጀመረች። በቃ ልክ አልነበርኩ፣ ምን አይነት ክፉ ሴት ነኝ፣ እግዚአብሔር የተባረከ ባል ሰጥቶኝ፣ የተባረከ ትዳር ሰጥቶኝ፣ ምን አይነት ሰው ነኝ ብላ ራሷን በየቀኑ በወቀሳ መግደል ጀመረች። አልተናገራትም እኮ ግን፣ የእሱ መልካምነትና እሱ ያደረገላት ነገር፣ ለካ ይሄን ሰው እያላወኩትም ማለት ነው፣ ባላይ ቅን ነው ብላ ስክትል ራሷን መጎዳት ጀመረች። ዞሮ ዞሮ ነጥቤ ምንድን ነው? የባልሽን ልብ ማሸነፍ የምትፈልግ ከሆነ ነገሩን ታይ፣ ጭቅጭቁን ታይ፣ ፉክክሩን ታይ፣ ምላስሽን ሰብሰብ አድርጊ። ከሴት ደግሞ ምን አይምሯችሁን ይነካል ምላሷ። ሁሉም ማለቴ አይደለም። በቃ ጣል የምታረገው ነገር የነርቭ ሲስተምን ጭምር ያዛባዋል። እና ሴት ልጅ አንደበቷን ከጠበቀች እኔ እውነቴን ነው ባለቤቷን አለማንበርከካ ትችልም፣ ግን አንደበቷ በቃ እኔ ብዙ ወንዶች ይሉኛል፣ ጸገ ይቅርታ አርግልኝ፣ ብልቴ ከባለቤቴ ጋር አይነሳም፣ ሰራተኛ ጋር ብልቴ ይነሳል ይሆናል በቃ ይሄን ሁሉ ያደረገኝ ምንድን ነው? ጭቅጭቋ፣ ጩኸቷ፣ ስድዋ፣ ንቀቷ። ለባለቤት የምንም ስሜት የለኝም፣ ከእሷ ጋር መተኛት ፍላጎት የለኝም ይላል። አዎ ሂዝ ራይት። እዚህ ስማች አእምሮ የመስበር ሰውነት መጉዳት ማንነት የመጉዳት አቅም አለው። ምን ባለቤትን በነገር ጠዋትና ማታ መጠዝጠዝ። በተለይ ደግሞ እንደ ጃምፐር አንድ ጊዜ ነገር ከያዘች የማትለቅ ሴት አለ። እንደ ጃምፐር አንድ ጊዜ ነገር ከያዘ የማይለቀው እንዳለ፣ አንዳንድ ወንድ እኮ ይዛል፣ በቃ ለቀቅ ያደረጋል፣ ነገር ያል በቃ አለፍ ይላል አንዴ ከያዘች ነቅነቅ የማትል ሴት አለች፣ በቃ ልክ እንደ ጃምፐር። ወንድም እንደዛው ነገር አንዴ ከያዘ በቃ የማይለቅ ወንድ አለ። አንዴ ደግሞ ሴት ላይም ቂም ከያዘ በቃ የማይነቅል ሰው አለ። እናቱ እኮ አንድ ቀን አስቀይመው፣ እናቱ እኮ አርፋለች፣ ነፍሷን ይማርና፣ ወይ ደግሞ የእሷ እናት፣ እሱ ግን እድሜ ልኩን እናትሽ እንደዚህ ብላኝ፣ እናትሽ እንዲያርጋኝ። በቃ ልክ እንደ ጃምፐር፣ ጃምፐር አንዴ ከያዘ ካላስለቀቁ አይለቅም። እንደዚህ አይነት ሰዎች አሉ። እኔ የሚስትህን ልብ ማሸነፍ ከፈለክ ለመጨረሻ ጊዜ ደግሜ የምለው አንድ ነገር ቢኖር እውነቴን ነው የምነግርህ፣ አንተ ቅን ብትሆንላት እሷ ትሆንላለች። ልች አደለ ተሽቀዳ ደሙና አድርጉ። በቃ ቤታችሁን ማስተካከል ከፈለጋችሁ ፉክክሩን ተውና፣ አንተ እሷ የምትፈልገውን ወንድ ሆንላት። ከዛ በኋላ አንተ የምትፈልገውን ትሆናለች። ም ትሆናለች። እስኪ አንድ ጥያቄ ልጠይቅ። አንተ እሷ ጥሩ ብትሆንልክ፣ አንተ ጥሩ ትሆንላታለች አትሆንላት? ትሆንላታለች። ስለዚህ አንተ ቀድመ ያንን ጥሩ ሰው ሁና። እሱ ጥሩ ቢሆንልሽ፣ ጥሩ ትሆኝለታለሽ አትሆኝለት? ትሆኝለታለች። ስለዚህ ያንን ጥሩነት ቀድመሽ ስሬዋ ገንቢው ያንን ፐርሶናሊቲ ያንን ማንነት ያንን ባህሪ ዲቨሎፕ አድርጊና፣ እንደዛች አይነት ሴት ሁኚ። ከዛን ወደምትፈልገው ስለዚህ ከእሷ ጋር መቆሳሰል ከእሱ ጋር መቆሳሰል ተይና፣ ራስሽን አፍረሰሽ እንደገና ራስሽን ስሪ። እሱም የፈልጋትን ሴት ሁኚለት። እሷ የምትፈልገውን ሁን። ከዛ በኋላ እመነኝ፣ እንኳን የወዳጅን ቀርቶ የጠላትን ልብ ታንበረከካለ። እንኳን የወዳጅሽን ልብ ቀርቶ የጠላትሽን ልብ ታንበረከቂያለሽ። ስለዚህ እነዚህ ነገሮች በደንብ ትኩረት አድርጉባቸው። ይሄ የመጀመሪያው ሁለተኛውና የመጨረሻው አደራ ምላችሁ ነገር የሚስቶቻችሁን ልብ በማሸነፍ ከፈለጋችሁ፣ የባልሽን ልብ በማሸነፍ ከፈለግሽ፣ በተቻለና በተቻለ መጠን ጭቅጭቅ ቀንሽ። አንተም ከሆንክ ጭቅጭቅ ቀንስ። ጠዋትና ማታ እንደ ካፊያ እንደ ክረምት እንትን ዝናብ እኝኝኝኝ የሚል ወንድ ካለ እኔ እመነኝ፣ እዚህ ምድር ላይ ሚስቱ እንደዛ ወንድ የምትጠላው የለም። ባለቤቷ እንደዛች ሴት የሚጠላት የለም። ጠዋት በረበውም ባረበው ደናደርክ ሳትል በጠዋት ማታ አቤት ቤት አሁን እኔ ማወራው የገጠመው ሰው የገጠመው ሰው ይረዳል፣ ያልገጠመው ሰው አይገባውም። ይሄ ማወራው ነገር አይገባውም። በ ደናደር ክሳትል ደናደር ሳይል በ ይሄ እንዲሆኖ ይሄ እንዲሆኖ እንዲሆኖ አቤት ቤት እንዴት ልብ ዝቅ እንደሚያደርግ እንዴት ሞራል እንደሚገልግ ስለዚህ የሚስትህን ልብ ማሸነፍ ከፈለግ፣ ጭቅጭቅ ቀንስ። ሰው እንኳን አሮጌ አዋሪ ጠጣች መቶ ብርና ሁለት መቶ ብር ሰብስቦ ወጪ ቀንሰው ገቢውን እንደሚያሳድገው ሁሉ አንተም በዛው መጠን ደግሞ ጭቅጭቅ ቀንሰ የሚስትህን ልብ በሰላም መሙላት ይችላል። ጭቅጭቅ ቀንሰሽ የባለቤትሽን ልብ በፍቅር መሙላት ይችላል። ስለዚህ እኔ የሰላም ቤት እንዲኖራቸው የምትፈልጉ ከሆነ የመጀመሪያ በቃ እሷ የምትፈልገው መጀመሪያ አድርግላት፣ እሱ የሚፈልገው መጀመሪያ አድርግለት፣ ያለምንም ኤክስፔክቴሽን ከዛ በኋላ ትረስት ሚ 100። ላለፉት ረጅም ዓመታት እኔ የብዙ ሰዎችን ሕይወት ያዳንኩበት መንገድ በቃ በማናገር ነገር ሁሉ ከሚስት ጋር የምትቆሳሰል ከሆነ ሚስት እየጠላች ትመጣለች፣ ባለቤት እየጠላች ይመጣል። ሁሉም ነገር ላይ ዛሬ ልናገር ካልክ በቃ ሰላምን ታጣለህ፣ ሰዎቹን ታጣለህ፣ ራስን ታጣለህ። ጊዜ ምረጥ። መቼ ላርግ? የት ላርግ? እንዴት ላርግ? ምን ልናገር? መቼ ልናገር? እንዴት ልናገር? ያ ምን ልግዛላት? መቼ ልግዛላት? እንዴት ልግዛላት? ምን ልስጣት? መቼ ልስጣት? እንዴት ልስጣት? አንቺ ምን ላርግለት? መቼ ላርግለት? እንዴት ላርግለት? ባለቤቴ ምን ልንገረው? እንዴት ልንገረው? የት ልንገረው? ይሄ በጣም ኢምፖርታንት ነገር ነው። ስለዚህ እኔ ባለትዳሮች የእውነት እግዚአብሔር ቤታችሁን የሰላም ቤት ያደርግላችሁ፣ የፍቅር ቤት ያደርግላችሁ፣ የደስታ ቤት ያደርግላችሁ። ያላገባችሁም ሰዎች የተባረከ ትዳር ይስጣችሁ። እነዚህ ነገሮች ህይወት ቀያሪ ነገሮች ናቸው። ላለፉት ረጅም ዓመታት ይሄም ባለማወቅ ብዙ ሚሊዮን ሰው ዋጋ የከፈለበት ነገር ነው። እናንተም እነዚህ ነገሮች ተጠቀሙባቸው። ላለፉት አራት ዓመታት እና አምስት ዓመታት በጣም ብዙ ሺህ ቪዲዮዎች ተቀርጸናል። በጣም ብዙ ሺህ የብዙ ሰው ህይወት ውስጥ ገብተዋል። የብዙ ሰው ህይወት ያስተካክለዋል። አሁን እናንተም በደንብ ራሳችሁ ላይ መስራት የምትፈልጉ ከሆኑ ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጎ ሀሳብ አስኬት ካላችሁ ኮመንት ላይ አስቀምጡልን። እነዚህን ነገሮችን በህይወታችሁ ተግብሯቸው የሚገርም ለውጥ ታገኙበታላችሁ። በቅርብ ጊዜ ከሐምሌ አንድ ጀምሮ ለክረምት ሁለት ወር ቅዳሜና እሁድ የሚገርም ስልጠና አዘጋጅተናል ያላገባችው ሰዎች 2018 መሞሸር የምትፈልጉ ከሆነ ያገባችሁ ሰዎች ደግሞ በዚህ ክረምት ራሳችሁ ላይ ሰርታችሁ 2018 በኋላ ዘመናችሁን የተባረከ ዘመን ማድረግ የምትፈልጉ ከሆነ ተዘጋጁ። ቦታውንና አድራሻውን በቅርብ ቀን እናሳውቃችኋል። የሚገራርም ስልጠና አዘጋጅተንላችኋል። ያላገባችሁ ሴቶችም፣ ያገባችሁ ወንዶችም፣ ያላገባችሁ ሰዎችም ተዘጋጁበት። ለምንም ጉዳይ ወደ መልሕቅ ጎራ በሉ። ስልኮቻችን 0977450 ናቸው። ክፍለ ሀገርም፣ አዲስ አበባ፣ ውጭ ሀገርም ያላቸው በኦንላይን፣ በስልክ በአካል መማከር ትችላላችሁ